በእግዚአብሔር ትመለስ አላትመለስም። ልጅ ነብይ ልደብቅ ነው፣ እንዲ አሁኑ ታይለችምና ለአንተ ልሸፍንልን ነው። ጎሽ ለልጅ ብሎ እማያዳላ አባት አባት ማለት ልክ እንደ ጋሽዬ ማለት ነው። ሩታ የለችን ብዬ አላዳላም። ስለዚህ ትመለሳለህ ወይስ አትመለስም? ባጭሩ ቃል እንግዲህ በፈጣሪው ምሎ ጠየቀው። እሺ በቃ ቸገሬ የለውም ብሎ እንግዲህ አብረሽ እሺ በማለት ያው እጅ ሰጥተዋል ማለት ነው። ራ ስራችሁ በጋረፋችሁልን ሁለቱንም እኔ ሁለቱንም ነው የሚለው እና ለማንኛውም፣ ጋይት እንደ እኔ ደስታ ደስታ የተሰማ አለ ወይስ የለውም? እኔ እውነት ለመናገር በጣም ደስ ብሎኛል። ውድ ቤተሰቦቼ እንዴት እንደምን ዋላችሁ ልጆች? ወይ ከእኔ ጋር ሁሉ ሰላም ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ጋሽዬ ዘልቅ አሉ ማለት ነው የአብርሽ ቤት። የሩ ታየናት ደግሞ በቪዲዮ አትመጣም፣ ምክንያቱም ሰሞኑን ነግሬያቸዋለሁ ከዚህ በኋላ ወደ ሚዲያ አትመጣም ብዬ ተናግሬያለሁ። በመቀጠል ደግሞ በዚህም ነገር ደግሞ በቪዲዮ ብቅ እንደማትል ቀንም ተናግሬያቸዋለሁ። አሁንም ቢሆን አትመጣም። ብዙ አይነት ነገራቶች አሉ። እኛም ደግሞ አንፈልገውም። እውነት ለመናገር ስትሰደብ ደስ ስለማይለን አንፈልገውም ማለት ነው። ይሄ ነገር የምሆነ አሁን ግን ሩታዬ ልትጨራርስ ሄደዋል። በማለትም እንግዲህ ሀሳብ ሲሰጡ ነበረ። ዋናው ጉዳይ ኢሳቅ፣ ወደ ሩታ የመጣሁት አብረሽ አለብኝ ብሎ የጣሉበትን ሲያነሳ ያው አይወድም ብዬ ነበረ ያያዝኳት። ያ ማለት እንግዲህ ቀንቶ አብረሽ ሄዶ ሚስቱን እንዲወስድ ነበረ ያደረግ ነው እንደ ማለት ነው የተናገሩት ማለት ነው። እና በጣም ነው የምታፈቅረ አብርሽ በጣም ምርጥ ሚስት አለ እያለው እንግዲህ፣ እናንተ የዛሬው ንግግራቸው እውነት ለመናገር ደስ ብሎኛል። ዳኒ ደግሞ እኔ በትላንትናው ነገሬ አትውቀሰኝ በማለት እንግዲህ ለአብርሽ ሲናገረው ነበረ ማለት ነው። ያም ሆነየ ጋሽዬ ሄዶ ልክ ልካችሁ ስለነገራችሁ ማለት ልክ ልክ ስላስገባችሁ ደስ ብሎኛል። ደግ አደረጋችሁ። ዳኔ በሉ አሁን ዛሬ እኮ ሰከን አለ። እርሶ ይቅርታ፣ እኔ ጥፋተኛ ነኝ አለ ማለት ነው። እና ፀጉሻም ደግሞ እጅ ትስጥ እና ይቅርታ ተጠይቅ። ሌላም ማነው ሌላ ማን ነው መሰላችሁ? ኑ ተሰባሰቡ፣ ከፍቅርም ጋር ተገናኙ። እንደ ተገናኙ እውነቴ ነው የምላችሁ ያቦካችሁትን ያው ሳይቆመጥት ጋግሩት እንገላገል ማለት ነው። እና እውነት ለመናገር እኔ እንደ ዛሬ ደስ ብሎኛል፣ አቅም ደስ ብሎኛል። ሀቂቃ ማለት ነው፣ አልዋሻችሁም። ደስ ያለኝ ለምን እንደሆነ አደለንገራቸው አይደል ጋሽዬ? ስለሄደ የሩታዬ እናትም ስለሄደች፣ ልክ ልክም ስላስገቧቸው ደስ ብሎኛል ማለት ነው። እና አብርሽ እንግዲህ አንገቱን ደፍቶ፣ እነሱም አይፈልግም ነበረ አብርሽ በእርግጥ አዎ፣ ቀንቶ እንዲመጣ ማድረግ ይቻል ነበረ ብቻ እንዴት ልበላችሁ በቃ ችግር የለውም እለፉትና ይሳቀ እኔ ምን የማደርግ ሰው አይደለሁም እኔ ያመጣኋት ይሄ ለዚህ ለዚህ ነገር ነበረ ነገር ግን አልሆነም በማለት ያው ሩታ ትኬት ቆረጥሽ ነጌ ወይም ደግሞ ከነጌ ወዳ ልትበር ነው አለ አብርሽ ማለት ነው እና ሄደ እኔ የኔ ውድ ሚስት ተይ አትሂጂብኝ እፈልግሻለሁ አትላትም እንዲህ አብርሽ ምን ነካህ አባቴ ምን ነካህ እኔ አብርሽን ትጠይዋለሽ ብዙ ጊዜ ትሎኛላችሁ። እኔ በነሱ በሰሩት አይነት ቪዲዮ ሀሳብ አስተያየት እንስጥ እንጂ ማለት ነው አብርሽንም ይሁን ሩታንም ይሁን ማንኛውም ሰው የሚጠላ ሰው የለም እዚች ምድር ላይ ትቀልዳላችሁ። እንደ እውነት ለመናገር ዛሬ አንድ ሰው ብቻ ነው የመጀመሪያዬ፣ አብርሽን አንቺ ልጅ ትጠይዋለሽ የሚል ኮሜንት የደረሰኝ። ከዛ ውጭ ደርሶኝ አላውቅም። ሲጀምር እኔ ማንንም ነክቼ አላውቅም፣ የትኛውም ሰው ልነካብም አልፈልግም ማለት ነው እኔ እምናካው ወይም ደግሞ እምደርስ እንደ እባብ ምላሴ ረጅም ቢሆን ማለት ነው ይሄን ስንት ጉዳይ አራግፍላችሁ ነበረ፣ ስንቱ ስጀልጥላችሁ ወል ነበረ። ነገር ግን እንግዲህ አላህም ፈቅዶ ይረጋ ያለ ምላስ ሰጥቶኛል። እንደዚህ እንደማዋራስ ሴት አደለውም እኮ ሰውኮ ራስን ያደንቃል አይደል እንዲ ራሴ ራሴ ካላደነቁ ታዲያ ማን ያደንቅልኝ ነው። ትቀልዳላችሁ እኔ እውነት ለመናገር የትኛውም ሰው ጠልቼ አላውቅም አልጠላምም። እኔ ሀሳብ፣ አስተያየት መስጠት ባለብኝ መንገድ ነው የምሰጠው። የመሆነ የህገን አሁን ዛሬ ልክ ልክ ስላስገቡልን ጋሽዬ፣ ረጅም እድሜ፣ ሺህ ዓመት ኖሩልን። ሩጌሩ ታየናትም ከካሜራ ጀርባ ዠልጣ በጣለችልን ማለት ነው። ሁለቱም እውነቴ ነው የምላችሁ ከዛ በኋላ ለሁለታችሁም ረጅም እድሜ የትኛውም አባትና እናት ረጅም እድሜ ሺህ ዓመት ያኖርልን። እውነት ለመናገር እናትና አባት ወልደው ባሳደጉበት በእናንተ ምክንያት መንከራተት አልነበረባቸውም። በእናንተ ምክንያት መልፋት አልነበረባቸውም። ችግራችሁ ማስተካከል ትችሉ ነበረ። የመሆነ ለማስተካከል አልቻላችሁም። ቤተሰብ ይኑርላችሁ በመጥፎም በጥሩ ማንኛውም ነገር የሚያስተካክለው ቤተሰብ ስለሆነ ማለት ነው። እናንተ እናትና አባት የሌለው ሰው እኮ ብዙ ነገር ይጎለዋል። ታውቃላችሁ አይደለ? ትዳሩ ቢፈርስ ከሰው ጋር ቢጣላ ተነጋግሮ ችግሮ የሚፈታለት የለም። ትዳሩ ቢበተን ተነጋግሮ የሚፈታለት ችግሩ የለም ማለት ነው። እና እናትና አባቶቻችሁ ረጅም እድሜ ይስጥላችሁ ነው እምላችሁ ውድ ቤተሰቦቼ። እና ነገ ምንድን ነው የምለቁልን? መቼም አብርሽና ሩታ ሩታ ጥቅትኬቷ ጥቁር ትቀዱታላቸው አብርሽ ይስተካከላል። ኧረ እናንተ ነገ እመለስበታለሁ ማለት ነው። የእነ ፍቅሩን ቪዲዮ ነገ እመለሳለሁ እንጂ ዛሬማ አልሰራበትም። እና ፍቅር እንግዲህ የራሷ ሕይወት መስዋዕት አድርጋ የአብርሽና የሩታ ሕይወት ለማስተካከል ነው ብላ እንግዲህ ቪዲዮ ሰርታለች፣ አይዳቸዋል ብዬ አስባለሁ። ፈአድ ደግሞ የእነሱ ሕይወት ለማስተካከል እንዴት ብለሽ ነው የኔን ፍቅር ገደለ ከተድሽዋላት ማለት ነው። እና ፍቅር ማለት ነው እንዴት ብለሽ ነው የራስሽ ህይወት በትነሽ አብርሽን አውርታ ለማስታረቅ ለማስተረቅ የመጣሽው? እኔ አልጣመኝም። ነገ እመለስልሻለሁ፣ እውነቴ ነው። ነገ እመለስልሻለሁ ማለት ነው። እና አሁን በዚህ ላቁም እንጂ ነገ እመለስበታለሁ። ልክ ስላስገቡልን ጋሽዬ፣ በዛ በኩል ደሞ የነሱም ደሞ አለ ነገር እናገራለሁ። ከዚህ ውጪ ምንም አይነት ነገር አልናገርም ማለት ነው ውድ ቤተሰቦቼ። እና ለማንኛውም ነገ የሩታ ትኬት ይቀደዳል። ከዛ በኋላ ምንድነው ትጋባላችሁ? ነው ሰርግ ትሰርጋላችሁ ወይስ ታቆማላችሁ ነው የሚባለው? እኔ እንጃ ብቻ የሚባለው ምን ይሆናል። እና ባይጋቡ አጋብተን እናርፍ ነበረ። ነገር ግን ተጋብተዋል። ሰርግ ነው የቀረው። ጋይ ሰላሞኑ